ስሜ ቺፍ ኢንጂነር ፍቃዱ በጂጋ ይባላል። ኤምቲአይ ኢትዮጵያ ማሪታይም ኢንስቲትዩት ተመራቂ ነኝ። እኔ ከመጀመሪያው በጀምርላ እዚሁ አዲስ አበባ ነው ተወልጄ ያደግኩት። ትምህርቴን እዚሁ ጨርሼ አዲስ አበባ ዩኒቨርሲቲ መካኒካል ኢንጂነሪንግ ተመርቄ ለተወሰኑ ዓመታት ኢትዮጵያ ኤርላይን ሰርች አለው በ2011-12 የኢትዮጵያ ማሪታይም ኢንስቲትዩት የማሪታይም የመርከበኞችን ትሬኒንግ ኢትዮጵያ ላይ ሲጀምር ያን እድል በመጠቀም የመርከብን እንትን ተቀላቀልኩ ማለት ነው። ከዛ ጀምሮ እስከ ዛሬ ድረስ ለአንድ ጀርመን ፒተር ዶሬ ለሚባል ከካዴት ሺፕ ጀምሮ እስካሁን እስከ ቺፍ ኢንጂነር ድረስ እየሰራው ይገኛለሁ እና ይሄ ካምፓኒ ትልቅ ካምፓኒ ነው። ለዛ ካምፓኒ የመጀመሪያው ቺፍ ኢንጂነር ነኝ። ኔ ጀርመን ድርጅት ጀርመን ድርጅት ለዛ ካምፓኒ ብዙ ሰው ነው የወሰደው። ብዙ ሰው በዛ ስር ይሰራል እና የመጀመሪያው ቺፍ ኢንጂነር ሆኜ እዚያ ካምፓኒ ውስጥ እየሰራው እገኛለሁ። እንደ መርከበኝነቴ የባህር በርን ከሌላ ሰው በተሻለ አንደርስታንድ አደርጋለሁ። የባህር በርን ጥቅም ማለት ነው። አሁን እንግዲህ ከአንድ ኮንቲነንት ውጪ ስድስቱን ኮንቲነንት ላይ እጅ ሰርቻለሁ እኔ እያንዳንዱ ሀገር ላይ ያለውን የባህር በር ቫሊው አውቀዋለሁ። አንዳንድ ቦታዎችን እንደውም ሳያቸው በጣም ከመሬት የራቁ በመቶዎች የሚቆጠሩ ማይል በሺዎች የሚቆጠሩ ማይል ከመሬት ይራቁ በወንዝ በካናል ተደርገው ከባህር ጋር ይገናኛሉ። እኛ ደግሞ እንደምታየው ኢንቴንሽናል በሚመስል መልኩ ከባህር እንደዚህ ርቀን ነው ያለ ነው። አንዳንድ ሀገሮችን ስታያቸው አብዛኛውን አንዳንድ ሀገር አለ አብዛኛው ሀገር ስታይ የባህር በር ያላቸው ያላቸው ፖርት ከአስር ከአስራ አምስት የበለጠ ነው። እነዛ ሁሉ ፖርቶች እንደዛ ቢዚ ሆኑ ስታያቸው እና እዛ ፖርት ላይ ያለውን ደግሞ እያንዳንዱ እንቅስቃሴ ስታይ እኛ ኢንተርናሽናል ያለን ትሬድ ከሌላ ዓለም ጋር ያለን ግንኙነት በጣም ሊሚትድ እንደሆነ በጣም ሊሚትድ እንደሆነ ነው የሚገባን። እኛ መርከበኛ ስለሆን እኔ በፐርሰናል መርከበኛ ስለሆንኩ ያን ነገር በጣም እንደርስታንድ አደርጋለሁ እና በጣም ፊልም ታደርጋለ። ኦኬ ብዙ ጥያቄዎች ይነሳሉ። የባህር በር ሳይኖራችሁ እንዴት መርከበኛ ሆናችሁ? አውትስታንዲንግ ነው የእኛ መርከበኞች፣ ሁሉም ቦታ ላይ ጥሩ ነው ፐርፎርም የሚያደርጉት። እንዴት ነው የባህር በር ሳይኖራችሁ እንደዚህ አይነት ነገር የተፈጠረው ብሎ ይጠይቃሉ። አንዳንድ የማይመለስ ጥያቄ ሁሉ ይጠይቋል። አንዳንድ አገሮች ቅድም በነገርኩ መልኩ በወንዝ በካናል በፖርትን ሼር በማድረግ ከዋጋ ሲገናኙ እናንተ ግን የሆነ ነገር የተሰራ የሚመስል እንደዚህ ተቀፎ ተቆርጣች የቀራችሁበት ምክንያት ምንድን ነው ይባላል። ብዙ ጊዜ ያበሳጫል፣ መልስ አይኖርም። ለምን ኦንታይም በዚህ ሰዓት ፐርሰናሊ ፊክስ ማድረግ የማትችለው፣ በጣም የሚያንገበግብ ጥያቄ ስለሆነ አትመልስም። ብዙ ሰው እኛን ሲያየን አፍሪካዊንን አፍሪካዊ ደግሞ ኢንተርናሽናል እንደዚህ ሴል የሚያደርግ ብዙ የለም። እኔ እስካሁን ድረስ 13 ዓመት የሰራሁት መርከቦች ላይ እኔ ብቻ ነኝ ኢትዮጵያዊ፣ አፍሪካዊ እኔ ብቻ ነኝ። እና የባህር በር ያለመኖሩ በጣም ብዙ ነገር ነው ያሳጣን። አሁን አንዳንዴ በዜና ስንሰማ ወይም አንድ ነገር አንድ ፖርት እንትን ማዳበሪያ መጥቶ ስንዴ መጥቶ ወይ የሆነ ነገር መጥቶ ጅቡቲ ፖርት ላይ ሁለት ወር ቆመ ሶስት ወር ቆመ ሲባል በመርከበኛ ተርም ይሄ ማለት ምን ማለት ነው? እንደ ማንኛውም ሰው ስታየው ቆመ፣ ይመጣል፣ ያራግፋል፣ እንጠብቃለን። በመርከበኛ ተርም ግን ያን ሁሉ ብር ትከፍላለ። ለምትቆምበት ወተር ትሪተሪ ማለት አንከር ላይ ከቆመ ለአንከር ትከፍላለ፣ ፖርት ላይ ከቆመ ደግሞ ለፖርት ማች ሞር ብር ትከፍላለ። እኛ እንደ መርከበኛ ደግሞ ፖርት ለመግባትና ለመውጣት አስር ደቂቃ ድሌ ስታደርግ ምን አይል ኮስት እና ምን አይል እንት እንዳለ እኛ እናውቀዋለን። ኢት ሹድ ቢ ሻርፕ ኦን ታይም ነው። ለዚህ ነው መርከበኛ በጣም ቀጠሮ አክባሪ ነው የሚባለው፣ ከዛ የመጣ ነው። አይጠብቅ መርከብ ሾር እንኳን ብትጣ ሰው ነው የሚሄደው። ከኮስት አንጻር ነው ያሉ የሚታየው። ኢትዮጵያን ደግሞ ከዚ አንጻር ስታይ ፖርት ያለመኖሩ ወይ ደግሞ ሲ አክሰስ ያለመኖሩ ምን አስከፍሎታል የሚለው ነገር በጣም ትልቅ ነው። በጣም ኦልሬዲ አሁን ብዙ ሰው ውስጥ ይሄ ነገር እየተፈጠረ ነው ያለው። መርከበኛ ደግሞ በተሻለ መልኩ ይሄ አንደርስታንድ ያደርጋል። ከሄድ ነው የመጣው ሲሉን ከኢትዮጵያ ስትላቸው ካርታ ላይ የደዋዊቶን ብለው ለምንድን ነው ሲ አክሰስ አጣችሁ ተብሎ ብሎ ሲጠይቁ መጠየቅ ብቻ አይደለም፣ እንዴ ይሄማ ሊሆን አይችልም፣ እንዴት ይሄን ያህል ቅርብ ሆናችሁ ኢንተርናሽናል ሎች አሉ ብዙ ነገሮችን እያነሱ ሲያወሩ፣ ኢትስ ላይክ ኮመን ሴንስ ነው እኛ የባሕር በር ሊኖረን ግድ የሚለው ማለት ነው። ሌላ ታሪኮቹ እንዳለው ነው ማለት ነው። ስለዚያ አሁን በተጀመረው መንገድ ፒስፉል በሆነ መልኩ ይሄ ነገር በስምምነት ተፈጥሮና ታግኝተ ነው የሲ አክሰስ ቢኖረን ኢትዮጵያ ኢኮኖሚ እንግዲህ እኔ ኢኮኖሚ ስታር ለሚ የናይል ፐርሰንት ያርገልናል ማለት አልችልም፣ ግን ለሙያው ቅርብ ስለሆንኩኝ በጣም በጣም በጣም ብዙ ነገሮች ሶልቭ ይሆናሉ። በጣም ለኢኮኖሚም እኛ ከኢንተርናሽናል ጋር ያለን እንትንም ግንኙነትም በጣም ከፍተኛ ጥቅም ነው ያለው ብዬ ነው የማስበው። እርግጠኛም ነው ለይ እንደሚሆን